የቀድሞ ፕሬዝዳንት መንግሥቱ ኃይለማርያም አውሮፕላን ተጠግኖ ጥቅም ላይ መዋል ቻለ። ዳሽ 5 ወይም ቡፋሎ በሚል መጠሪያ የምታወቀውና ለቀድሞ የኢትዮጵያ ፕሬዝዳንት መንግሥቱ ኃይለማርያም አገልግሎት ይሰጥ የነበረው አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ከ37 ዓመት በኋላ ለበረራ መብቃት መቻሉ ተገለጸ። የጥገና ስራ ተቋሙ በሁሉም መስክ ውጤታማ ስራ እየሰራ ስለመሆኑ ማሳያ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጿል። የኢፌዴሪ አየር ኃይል ዋና ዛሽ ናል ጀኔራል ይልማ መርዳሳ በበኩላቸው አየር ኃይል በሰው ኃይል ግንባታ ትጥቆችን በማሳደግና ከዘመኑ አቅም ላይ ማድረስ መሰረተ ልማቶችን ተቋሙን በመጠልክ ማስፋፋት ትኩረት የተሰጠባቸው መሰረታዊ ነጥቦች መሆናቸውን ገልጾ አውሮፕላኑን ጠግኖ ወደ ኃይል መመለስ ዚሁ አንድ አካል ነው ብለዋል። አውሮፕላኑ ለትራንስፖርት፣ ለፓራሹት ዝላይ፣ ለካርጎ አገልግሎት መስጠት የምችል መሆኑን ከመከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ሚኪነኝ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።